ሰላም ሰላም። እሺ የመጀመሪያ ጥያቄ፣ የአይን ፍቅር ይዞ ያውቃል አ በአይን ፍቅር ምክንያት ትራንስፖርት ውስጥ ባይን ያያትን ተከትለ ገብተህ ታውቃለህ? አራቅ እንደዚያውም ካና ለልኩ ያው ተከታተያታለሁ ብዙ ጊዜ አንድ ያየውት ቦታ ላይ ተከታት ይያታሉ አንዴ ብቻ ነው። ከዛ ደግሜ አላቅም አላቅም። አዎ ያው የሚሄድበት ሌላ ቦታ ነበር፣ ከዛ እሷም የምትሄድበት ደግሞ ወደ ሌላ ቦታ ነው። ግን ተከትያት ገባ ይህስ ወርድ ነው ያወቁ በቃ። እና ለዛ እንደዚህ አይነት አጋጣሚ አለኝ። በምን ትዝ እንደሚለኝ አላስታውስም። ጋዜጠኛ? አዎ ስፖርት ጋዜጠኛ። በምንድ ነው የምታስታውስ? በሞራሉ ነው። በቃ ጎል ሲገባ የሚያደርገው ኢንተራክሽን በቃ የአገር ፍቅሩን ደግሞ በተለይ በቃ የኢትዮጵያ ብሄራዊ ቡድን ሲያሸንፍ ወይኔ ወይኔ የሚላት እዚህ ይለኛል ማለት ነው። ደምሴ ዳምጤ? አዎ። እሺ ደምሴ ዳምጤ በምንድ ነው የምታስታውስ ነው? ደምሴ ዳምጤ የስፖርት ጋዜጠኛ አይደለ? አዎ እና በስፖርት መሰለኝ ክርስቲያኖ ሮናልዶ መጀመሪያ የተጫወተበትን ክለብ ፖርቱጋል ዩናይትድ እያለ ነው ማስታውሶ እኔ ከዛ በፊት የነበረውን ግን አላውቅም። ፈርጉ ፈርጉሰን የመጡት ጊዜ ትዝ ይለኛል ወደ ዩናይትድ። የመጀመሪያ ክለብ ፖርቱጋል የሚገኘው ምንድነው እንደሆነ የሚባለው አላስታውሱም ስፖርቲንግ ሊዝበን በጣም